በእናቱ ሆድ ውስጥ እያለ ወላጅ አባቱን በሞት ተነጠቀ። የስድስት ዓመት ህፃን እያለ ወላጅ እናቱን ከዚህ ዓለም በሞት ተለየችው። የስምንት ዓመት ህፃን እያለ በፍቅር ተንከባክበው ያሳደጉት አያቱን አይቀሬው የሆነው ሞት ወሰዳቸው። እንደ አይን ብሌ ናቸው የሚሳሱለት አጎቱና በማራኪ ስብእናው ተረታ የትዳር አጋሩ ለመሆን የበቃችው ውድ ባለቤቱ በአንድ ዓመት ውስጥ ከአይኑ ተሰወሩ። ለህይወቱ ወሳኝ የነበሩት ምሰሶዎች በሞት ተነጠቀ። የአፈታኝ ጊዜ የሐዘን ዓመት በሚል ስያሜ ተሰጠው። በምድር ላይ ከሁለት አመታት እድሜ በላይ ያልቆዩት ሶስት ህጻናት ወንድ ልጆቹን በማለዳ ሞት ቀጠፋቸው። በህጻናቱ ፈገግታ ደምቆ የነበረው ቤት የሀዘን ጥላ ለበሰ። ከእርሱ ህልፈት በኋላ በስድስተኛው ወር በሞት ከተለየችው ተናፋቂ ልጁ በስተቀር ሁሉም ሴት ልጆቹን በህይወት እያለ ወደ መጪው ዓለም ተጓዙ። የአባቱ ጥሪት የነበሩት አጎቱም ተገደሉ። መገደል ብቻ ሳይሆን የሰው ልጅ ያደርገዋል ተብሎ የማይታሰብ ጭራቃዊ ተግባርም በአካላቸው ላይ ተፈጸመ። አንዲት እንስት ጅናዛውን በስንጤን አስቀድዳ ጉበቱን በላችው። የዚህ ሰው ሀዘን ከሚገመተው በላይ በረታ። ጧይፍ ነዋሪዎቿን በነቂስ አውጥታ የስድብና የድንጋይ ናዳ እንዲወርድበት ፈቀደች። ምድር ከሰውነቱ የሚፈሰውን ደም መጠጠች። ታሪክ ክስተቱን በደማቅ ገጹ አስፍሮ ለትውልድ አስተላለፈ። ጣይፍ መስክሪ ለዛ አርበኛ፣ ለሰላም አባት ላለምሆነኛ ኗሪዎች የሰሩት ግፍ በሙሐመድ ላይ ባንቹ ደጃፍ መላ አካላቱን አሰቃዩት። ሰላም ባመጣ በደም ሸኙት። ያሆደ ባሻ የቅራላቸው ሊያጠፉት ደርሰው ደረሰላቸው በአንድ ታላቅ ዘመቻ። የፊት ጥርሱ ተሸረፈ። ብርሃናማ ፊቱ በደም ተለወሰ። ግንባሩን ከመሬት አውርዶ ከፈጣሪው ጋር ንግግር በሚያደርግበት ሰዓት የመካቄሎች በትከሻቸው መሀል የግመል አንጀትና ደም ሲያፈሱበት ግንባሩን ከመሬት አፍታም አላነሳም ነበር። በመተትና በድግምት ሲያሰቃዩት፣ በመርዝ የተለወሰ ምግብ ሲሰጡት፣ ከሚናፍቀው የትውልድ ቀዩ ሲባረር ይቅርባይነት የዘወትር ስንቆ ነበር። ይህን ሁሉ ስቃይ በተሸከመ አካልና መንፈስ ታግዞ እግሮች እስከሚያብጡ ድረስ ሌሊቱን ሙሉ በመቆም አመስጋኝ ባሪያ ለመሆን ከአምላኩ ጋር ያወጋ ነበር። እናት ለልጇ በትምህርት ዓለሙ ብቻ የከፈለችውን መስዋዕትነት ብንፈትሽ አንድ ነገር ይከሰትልናል። ለአብራኳ ክፋይ ከልጅነት እስከ ወጣትነት የእድሜ ዘመኑ የዋለችውን ውለታ መለኪያ የለውም። ከመዋለ ህጻናት እስከ ከፍተኛ ትምህርት ተቋሚ ዘልቅ ዘንድ በትንሹ 23 ዓመታት የፈጀ ጥረት ታደርጋለች። የእናት እያንዳንዱ የህይወት ምዕራፍ በአደገኛ ምጥ የተሞላ ነው። አንተን ከወለደች በት ምጥ ባሻገር ሌላ ስፍር ቁጥር የሌለው የህይወት ምጥ አለ ይህን ከግንዛቤ ካስገባችሁ ውሱን በሆኑ 23 ዓመታት ውስጥ ብቻ የሰው ልጅ ከፍጡር አንባርነት አላቆ አላህን ወደ ማምለክ ነጻነት ያሸጋገረ፣ ከጠባብ ዓለማዊ ህይወት አውጥቶ ወደ ሰፊው የመንፈስ ዓለም ያመነጠቀ፣ ከምድራዊ እምነቶችና ስርዓቶች ጭቆና አላቆ ለኢስላም ፍትህ ያበቃ ፍጡር የሰው ልጅ ሙሐመድ ሰለላሁ አለይሂ ወሰለም ውለታው ምን ያህል የከበደ መሆኑን ትገነዘባላችሁ። ልቦቻችን ውሃ እንዳጣ የአረብ ምድረ በዳ ስንጥቅ በስቶባቸኋል ና ፈለግህን በመከተል በፍቅር ሂረሰርሱ ዘንድ

እሱን በማስረጃ የምንመለከተው ይሆናል። እራሳችንን በዛ መሰረት እንገመግማለን። እውነት የአላህ መልክተኛ ለ ሰላቱ ሰላምን እየተከተልን ነው የሚለውን ነገር ለማየት ማለት ነው። ሁላችንም የአላህ መልክተኛ ለ ሰላቱ ሰላምን ከወደድን ሸፋያቸውን እንፈልጋለን እሳቸው እንዳማልሉን ካላስፋነ ታለገር እንዳስታርቁ እንፈልጋለን። የትንሳኤ ቀን እና የዚህን ነገር የሚያሟላው ምን አይነት ሰው ነው? እሳቸውን ሸፋ እንዳገኝ ወይም በሳቸው ሸፋዓ ደስተኛ እንደሆነ የሚያደርገው ነገር ምንድን ነው? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ ያ አላህ መልእክተኛ ምን ይላሉ? አስዐዱ ናሲ ቢሸፋዓቲ የውመል ቂያማ፣ የትንሳኤ ቀን በእኔ በእኔ ሸፋዓ ደስተኛ ሚሆኑ መንቆለ ላ ኢላሀ ኢለላህ ከአላህ በስተቀር በሀቅ የሚመለክ አምላክ የለም ያለ ይሄ ብቻ አይደለም። ኻሊሰ ሚን ቀልቢህ ከልቡ ከልቡ በትክክል ኢኽላስ ኖሮት ወይም ደግሞ ከልቡ አምኖበት በስነ ሥርዓት በትክክል ከአላህ በስተቀር በሀቅ የሚመለክ አምላክ የለም ያለ ሰው ይህ ሰውዬ አስዐዱ ናስ ይሆናል፣ በጣም ደስተኛ ይሆናል በነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ሸፈዓ ማለት ነው። ስለዚህ ከሽርክ መራቅ አለበት። እንግዲህ የሁሉም ነገር የሚፍታህ ተውሂድ ነው ማለት ነው። ላኢላህ ኢላላህ የምትለው ቃልናት ማለት ነው። ይችን ደግሞ ካሊሰ ሚን ቀልቢ ከልቡ በስነ ስርዓት አምኖበት ከሽርክ እንዳለ ጥርት ብሎ ላኢላህ ኢላላህን በብቸኝነት ሲመሰክርና በዛ ነገር ላይ ሲያምን ነው። ስለዚህ ይህን ነገር በትክክል ይዘነዋል ወይ የሚንለው እራሳቸውን እንፈትሽ። ከትንሹም ሽርክ ከትልቁም ሽርክ ከቢዳም ከተለያዩ ነገራቶች ይርቀናል ወይ? አላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን ይላሉ? ኢነ አሐበል ከላም ኢለላህ ካለ ሱብሓነሁ ተዓላ ዘንድ በጣም ተወዳጅ ንግግር ሱብሓነላህ ወቢሐምዲህ አላህ ጥራት ይገባው ከምስጋና ጋር የምትለዋ የምትለዋ ናት አሉ። እና ይችን ሱብሃነላሁ ቢሐምድህ የምትለዋን በየቀኑ ብንል ምንኛ ያታደለን ሆነ። ምክንያቱም አላህ ሱብሃነታአላ ዘንድ በጣም ተወዳጅ የሚያደርግን እሱም ይችን ንግግሩም ካላህ ዘንድ ተወዳጅ ናት። አላህ ከወደደ ማን ይጠላናል? ስለዚህ ይችን ንግግር ሱብሃነላሁ ቢሐምድህ ስራ እየሰራን ሱብሃነላሁ ቢሐምድህ እየተራመድን ወክ እያደረግን እየሄድን የትኛውን ቦታ ላይ ሆነን ማድረግ እንችላለን። ሽንት ቤት እንደዚህ ካልሆነ በስተቀር ማለት ነው።